ጠቅላይ ሚኒስትር አብይ አህመድ በባህር ዳር የተሰሩ የኮሪደር ልማት ስራዎችን በትላንትናው ዕለት ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው ከጎንደር እስከ ጣና ከገበታ ለሀገር እስከ ኮሪደር የተሰናሰለ ስራ የተሰራበት መሆኑን ተናግረዋል። የባህር ዳር ከተማ ውበትም የዚህ መገለጫ እንደሆነ አንስተዋል። የኮሪደር ልማት የምንለው የገበታ ፕሮጀክቶች የምንላቸው ለየብቻ ሲቆሙ አይላንድ ናቸው እነሱ ሲገናኙ ነው የሀገርን ውበት፣ የከተማን ውበት፣ የአካባቢን ውበት ከፍ አድርገው የሚያሳዩት። እንደምታስታውሱት ጎንደር ላይ ፒያሳ አካባቢ እስከ ኤርፖርት የጀመርነው የኮሪደር ስራ አለ። ከጎንደር ኤርፖርት እስከ ጎርጎራ ያለው መንገድ እምብዛም ሩቅ የሚባል የአንድ ሰዓት መንገድ ነው። ራሱ ጎርጎራ ደግሞ ውኖ ተሰርቷል። ከጎርጎራ ደግሞ እዚህ ጣና ባህርዳር ድረስ ያሳስረዋል። ይሄኛው እዚህ ጋር የምናየው ሆቴል ልክ ጎርጎራ የተሰራ ሬፕሊካ ነው ባህርዳር ላይ ያለው። እነዚህ ሲገናኙ ወደ ከተማው ደግሞ ሲወጣ፣ ባህር ዳር መቼም ውብ ናት። በተፈጥሮ የታደለች ናት። የአየር ንብረቷ የተመቸ ነው። እሱን ተስማሚ በሆነ መንገድ ቀደም ሲል እንዳያችሁት በተለየ ወኮይ እጅግ በጣም ሰፊ በሆነ መንገድ አብዛኛው ቦታ በግራናይትም የተቀላቀለ ተሰርቷል። ይሄ ሰው ለመንቀሳቀስ ባይክ ለማድረግ በእግሩ ለመሄድ በእጅጉ የሚመች ነው። ጣናን ከፍቶ ሕዝቡ ውሃ ላይ እንዲዝናና በማድረግ በኩል የተሰራው ውጤታማ ነው ያሉት ጠቅላይ ሚኒስትሩ፣ ለዚህ ደግሞ የአመራሩ ቁርጠኝነት ማሳያ ነው ሲሉ ተናግረዋል። በጣም በጣም የሚገርመው ስራ ባህርዳር ላይ ያየሁት፣ ከዚህ ቀደም ማህበረሰቡ ጣናን በቀላሉ አክሰስ ማድረግ አይችልም። በርካታ ቦታ ጣና ከፈት ተደርጎ ሰው በወካ አድርጎ ውሃው ማየት እንዲችል አክሰስ ማድረግ እንዲችል በውሃ አካባቢ እንዲዝናና የሚያስችል በጣም ድንቅ ስራ ተሰርቷል። የስራው አጠቃላይ ውጤት ድልድዩን ወስደን ይህንን የጎርጎራ ሪፕሊካ እዚህ ያለው ወስደን የተሰራበት መንገድ ስናይ፣ የአመራር ትጋት፣ የአመራር ጥረት፣ የአመራር ቪዥን በግልጽ ይታያል። ክቡር ፕሬዚዳንቱ ስራውን የጀመሩት ከቢሮቸው ነው። ቢሮቸው አካባቢ ካጸዱ በኋላ ቢሮቸው ያለውን ጎረቤት እያስተሳሰሩ ነው እዚህ ያደረሱትና ባህር ዳር አሁን በጀመርነው መንገድ አመት ሁለት አመት ብንሰራ በእርግጠኝነት ውብ የሆነ ከተማ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃ እጅግ ውብ የሆነ ከተማ ይወጣዋል። የተጀመሩ ስራዎች ጥንቅቅ አድርጎ መጨረስ ከተቻለ ከተማዋ ዓለም አቀፍ ደረጃዋን የጠበቀ ትሆናለች ሲሉም ነው ጠቅላይ ሚኒስትሩ የገለጹት። የጀመርናቸውን ስራዎች ጥንቅቅ ማድረግ ወኮዩን፣ ባይክሩቱን የተከልናቸው ዛፎች አንዳንድ ቦታ ኦርደር ሊያኑት ማስተካከል፣ ድልድዩን ከውሃው ውሃውን ከሆቴሎቹ ሆቴሎቹን ከወኮዩ ማገናኘት አንድ ሰው ሲመጣ ያረፈበትን ቦታ ብቻ ሳይሆን እንዳሻው ከተማውን ተንቀሳቅሰው ማየት እንዲችል ጣና ጋር መዝናናት እንዲችል፣ ኮኔክቲቪቲ በጣም ኢምፖርታንት ነው። ዶቶቹ ያምራሉ። ወኮ ራሱ በጣም ነው የሚያምረው። ይሄ ሆቴል መቼም በጣም ውብ ተደርጎ የተሰራው፣ ውሃው እንደምታዩት ነው። ዛፎቹ ያምራሉ። ከዚህ ቀደም የተመረቀው ድልድይ በጣም በጣም ነው የሚያምረው። ስታዲየሙን አይታችሁት ከሆነ በጣም የሚያምር ነው የስታዲየሙ ስራ። ይሄ ለስፖርት ለቱሪዝም ለኮንፈረንስ ከበቂ በላይ ሴንተር የሚሆን ከተማ ነው በብዙ መልኩና የተጀመረውን ጅማሮ ማጠናከር ያስፈልጋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን በበኩላቸው በባህር ዳር ከተማ እየተከናወነ የሚገኘው የኮሪደር ልማት የጣናን ውበት ይበልጥ የሚገልጽ ከጣና የሚመጣ ነፋሻማ አየር ለነዋሪዎች ምቹ ሆነው እየተሰሩ በሚገኙ የኮሪደር ስፍራዎች በመሆኑ ከተፈጥሮ ለመገናኘት የሚያስችል ስራ እየተከናወነ መሆኑንም ተናግረዋል። የኮሪደሩ በጣም ትልቁ ስራ ወይም ደግሞ የባህር ዳር ከተማ ልማት ትልቁ ስራ የጣናን ሐይቅ አክሰሰብል እንዲሆን ማድረግ ነው ለከተማው። እሱም ነፋሻማ መሆኑን ሕብረተሰቡ በጣም ሞቅ ባለ አየር ጊዜ ከጣና የሚነሳውን ንፋስ በደንብ ፊል እንዲያደርገው ወይም ደግሞ ቀዝቀዝ የሚያደርግ ነገር እንዳለ አይተናል። ከምንም በላይ ደግሞ የፕሬዚደንቱ ኦፊስ ወይም ደግሞ ቢሮ እና አካባቢው ጥሩ የሆነ እይታ ያለው ለአገልግሎት ተጠቃሚዎች በጣም ምቹ እንደሆነ አይተናል። ከዚህ በፊት ብዙ አጥር የሌለው አጥር የሌለው ብቻ ሳይሆን የትኛውም ሰው ዝም ብሎ የሚገባበት አይነት ነገር ነበር። አሁን በጣም የተሻለ ቢሮ ሆኗል። ቢሮ ማድረግ ብቻ ሳይሆን በአካባቢው ያለው ደግሞ ለሕዝቡ መናፈሻ እና መዝናኛ እንዲሆን የፋውንቴን ስራዎች እየተጀመሩ እንደሆነ አይተናል እነሱ እነሱ ሲያልቁ ባህር ዳርን በጣም የተሻለ ውበት የሚሰጣት እንደሆነ አይተናል ባህር ዳር የምትታወቅባቸውን የዘንባባ ዛፎች መልሶ የማልማት ስራዎች ሌላው ተጠቃሽ ስራ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ሲናገሩ እንደ ወትሮ ሁሉ የቱሪስቶች ሰላማዊ እንቅስቃሴ የሚታይባት መሆኗንም ጨምረው አንስተዋል ከውጭ የመጡ ቱሪስቶችንም አይተናል እየተንቀሳቀሱ ነው የባህር ዳር አጠቃላይ እንቅስቃሴ ሰላማዊ መሆኑን አይተናል ብዙ ቦታዎች ለቱሪስት መናፈሻነት፣ ለህዝቡ መናፈሻነት እየተከፈቱ እንደሆነ አይተናል። ከኮሪደር ልማቱ በተጨማሪ ደግሞ ዛፎችን የመትከል የነበሩ ዛፎችን የመቀየር አዳዲስ የባህር ዳር የምትታወቅበትን የዘንባባ ተክል ሌላ በአዲስ ዘንባባዎች የመተካት የነበረው አለ ግን ደግሞ አዲስ ዘንባባዎች ሲያድጉ ያረጀው ዘንባባ የሚተካበት አይነት ሁኔታም እንዳለ አይተናል እና አጠቃላይ የሳይክል ሌኑንም የወኮዩንም የአስፓልቱንም አጠቃላይ ግሪኒንግ ስራውን አይተናል። በጣም ደስ በሚል ሁኔታ እየሄደ እንደሆነ አይተናል። ኢትዮጵያ የ2029 የአፍሪካ ዋንጫ ለማስተናገድ ጥያቄ ማቅረቧ የሚታወቅ ነው። ካፍ 46 46ኛ መደበኛ ጠቅላላ ጉባኤውን በአዲስ አበባ ባደረገበት ወቅት ኢትዮጵያ አህጉራዊ ውድድሩን ለማዘጋጀት ጥያቄ ማቅረቧን ያስታወሱት ምክትል ጠቅላይ ሚኒስትር ተመስገን የባህር ዳር ስቴዲየም ከሌሎች የሀገሪቱ ስቴዲየሞች ጋር ተዳምሮ አፍሪካውያንን ለማስተናገድ ትክክለኛው ቦታ መሆኑን ነው ያብራሩት። ይህም የካፍንም ሆነ የፊፋን ደረጃ እንዲያሟላ ተደርጎ እየተሰራ የሚገኝ ሲሆን ከዚህ ቀደም በስቴዲየም ግንባታዎች ላይ የሚታዩ ስብራቶች በመጠገን እየተከናወነ የሚገኝ ግንባታ መሆኑን በመግለጽ ነው። ይሄ ስቴዲየም ከ52000 በላይ ተመልካች የሚይዝ ነው። ወንበሮቹ በጣም ሰፋ ብለው የተሰሩ ናቸው። በቀላሉ የሚነሱ አይደሉም። በፀሐይ ጊዜም የማይሞቁ በቀዝቃዛ ጊዜም በጣም ፈጥነው የማይቀዘቅዙ ሆነው አይተናቸዋል። ይሄ ስቴዲየም መጀመሪያ ሲገነባ፣ በእርግጥ ይሄ ስቴዲየም ብቻ ነው ብዬ አላስብም። ሀገራችን ውስጥ የተገነቡ ስቴዲየሞች አብዛኛው እንዴት ዲዛይን እንደተደረጉ ባይገባንም ነገር ግን የተገለበጠ ዲዛይን እንደነበራቸው ውሃ ሲዘንብ ይቋጥር እንደነበር አይተናል። አሁን እሱ እንደገና ተጠርቦ እዚያ ጋር እንደምናየው ተስተካክሎ ውሃ ከዘነበ ኢሚዲየትሊ እንዲፈስ ተደርጎ የተሰራ ስቴዲዮም ነው። የግዙፍ ስቴዲዮም ውስጥ በአንድ ጊዜ ከ ሀያ ሶስት በላይ የተለያዩ ስፖርታዊ ውድድሮችን ማድረግ የሚያስችል ነው። ከምንም በላይ ደግሞ የካፍም የፊፋም ስታንዳርድ የጠበቀ ሆኖ እንዲሰራ ተደርጓል። አገራችን ሀያ ሀያ ዘጠኝ ላይ የአፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባለች። እንግዲህ ከተፈቀደ አንዱ መዳረሻ ባህር ዳር ይሆናል ብለን እናስባለን። ባህር ዳር በፈተና ውስጥ የመጽናት ምሳሌ ናት። ላለፉት ዓመታት የነበረው ፈተና እያለፈ ነው ያሉት ጠቅላይ ሚኒስትር አብይ ባህር ዳር በፈተና ውስጥ ስራዋን አላቋረጠችም ብለዋል። ከሌሎች ከተሞች ስራዎቻችን የባህር ዳር ለየት የሚያደርገው ሬዚሊየንስ ማሳያ ነው። በችግር ውስጥ በፈተና ውስጥ ቢሆን ማልማት እንደሚቻል፣ በችግር ውስጥ ቢሆን ስራ መስራት እንደሚቻል የሚያሳይ ከተማ ነው አርባ ተሰርቷል። የኮሪደር ስራ ተጀምሯል። ነገር ግን ሰላሙ በአንጻራዊ የተሻለ ነው። ጅማ ተሰርቷል፣ በአንጻራዊ የተሻለ ነው። ባህር ዳርም በነሱ በእነሱ ፔስ ሲሰራ ማየት በችግር ውስጥም ቢኮን ህልም ካለ ትጋት ካለ ከባቢ መለወጥ ልማት ማምጣት እንደሚቻል የሚያመላክት ሆኖ ያገኘሁትና ተፈጥሮ ውብ ነው መቼም፣ ይሄን ውሃ እንዲሁ ዝም ብለን ልንተወው አንችልም። የብዙዎች መዝናኛ መሆን አለበት። ትላልቅ ቦታዎች እየመጡ ሰዎች ሰርግ የሚያደርጉበት ለኮንፈረንስ የሚሰባሰቡበት ቦታ መሆን አለበት። የተወሰኑ ቦታዎች አዳዲስ ገብተዋል እንዳያችሁት። ይሄ እየተበራከተ ሄዶ ባህር ዳር ኢኮኖሚያው አድጎ ሰው ተጠቃሚ እንዲሆን፣ ውበቷ ወደ ገንዘብ እንዲቀየር፣ ውበቷ ወደ መልካም ስምነት እንዲቀየር፣ ማህበረሰቡና የክልሉ መንግስት በጀመሩት መንገድ አጠናክሮ ሰው ይገባል ብለን እናምናለን። ባየነው ነገር በጣም ደስተኞች ነን። እንግዲህ የሚያምር ሀገር ነው። እናንተም እንኳን ደስ ያላችሁ። ባህር ዳር ከዚህም በላይ መስራት የምትችል ናት። ይሄ የመጀመሪያዋ እንጂ የመጨረሻው አይደለም። ጽዳቱን ባህል ማድረግ፣ የተሰሩ አካባቢዎችን ጥንቅቅ ማድረግ፣ ተቋማት አካባቢያቸውን እንዲቀይሩ ማትጋት፣ ንግድን ቱሪዝምንና ኢንቨስትመንትን ይበልጥ ማበረታታት ከህዝቡ ከአመራሩም ይጠበቃል።